ይቅርታ አርጉልኝና ዛሬ የሚያወሩት ምንም ሊገባኝ አልቻለም። በተለይ ዳኒ ቤት ከገቡ በኋላ ማለት ነው። በቃ እንትን አትክልት ተራ ነው የመሰለው ቤቱ፣ ራሱ አትክልት ተራ። ማን ከማን እንስማ? ሁሉም ስራቸው ሁሉ መጫጫ ሆነ። ለምንድን ነው ተረጋግተው ነገሩን የማይፈቱት? እንዴ ማን እኔ? አሁን ዳን የሚለው አይሰማኝም፣ እነዛ ጓደኞች የሚሉት አይሰማኝም። ብሩኬ ከኔና ከሀይሚ ምንድን ነው የምትፈልገው ንገረኝ የሚለው ነገር እና ደግሞ ሀይሚ ደግሞ ተው ብሩኬ፣ ተው ብሩኬ ስትል ነው የሰማሁት እዛ ቤት ከገባ ጀምሮ ማለት ነው። እና ጌሾ ተራ፣ አትክልት ተራ ነው ያደረጋችሁት እናንተ ትልልቅ ሰዎች አይደላችሁ እንዴ? ተነጋግራችሁ ነገር አትፈቱም እንዴ? በጣም ነው የሚያስጠላው። በዛ ላይ ደግሞ ለተመልካች ክብር ይኑራችሁ። ተመልካች በእናንተ ጉዳይ በጣም እየተጨነቀ ነው ያለው። እነሱ እንደሚጨነቁላችሁ ለምንድን ነው እናንተ ለተመልካች የማትጨነቁት? ለምንድነው ነገሩን በመነጋገር ቆጭ ብላችሁ የማትፈቱት? በጣም ነው የሚደብረው። እውነት እኔ ብሩኬና ሀይሚ በአንድ ላይ መምጣታችሁ ደስ ብሎኛል። ያው ሰላም እንደሆነ ያስታውቃል። ቤተሰብ ዛሬ ቪዲዮ ላይ ካያችሁት እንግዲህ ብሩኬ አካሄዱ ምናምን ከሃይሚ ምን ፈልገህ ነው ብሎ ሊጠይቀው ነው። እውነታውን ማወቅ ስለሚፈልግ ነው። ሶ ሃይሚና ብሩኬን ያው ታርቀዋል ማለት ነው። በዚህ አጋጣሚ ያው አረጋግጡት እንደዛ መሆኑን እና ደስ ብሎኛል። ነገር ግን ያለው ነገር በጣም ነው የሚያስጠላው። ማለት በመነጋገር መፍታት አለባችሁ። ዳኒዛው ይላል፣ ይላል፣ ዘራፍ ይላል። እኔ ጭራሽ ምን እንዳለ እራሱ አልሰማሁትም። እውነት ነው የምላችሁ፣ ምን እንደሚል እራሱ ሊገባኝ አልቻለም። እና ዛሬ የሚያሉት ምንድን ነው እዛ ፎቶ ቪዲዮ እለቃለሁ እንዳውም ቪዲዮ ለቃለው እያለ ነበረ እና ምንድን ነው የሚለቀቅ ቪዲዮ ምንድን ነው ምን ራቁት ነው ተኝተው ሲሳሳሙ ነው ምንድን ነው የሚለቀቅ ቪዲዮ ዳኒ ግራ ታጋባላችሁ እኮ እስኪ ይሄን ነገር አቀዝቅዙት በቃ አቀዝቅዙት በውስጥ ተነጋገሩ በቃ ተነጋግራችሁ እናንተ እስኪ ፍቱት እንዴ ሁሌ እዚህ ጋ እየመጣችሁ ሮሮ ምንድን ነው ማልቀስ ምንድን ነው? እንደኛ የምንፈልገው ሰላም ነው። ሀይሚዬ ደግሞ ሁለት ሺ ነው የቀራት። ሁለት ሺ ከሞላችለን እንገላገላለን። ነገ ምናልባት ቪዲዮ ከተለቀቀ በሀይም ይቻናል እንገላገላለን። ሁለት ሺ አላማው በቃ ሁለት መቶ ኬ ለመግባት ነው። በምንም በምንም ተብሎ ትገባለች። ዳኒም ደግሞ መቶ ለመግባት ነው የሚጋጋጥብን። ግቡና እንገላገል፣ ሰላም እናገኝ ማለት ነው እኛም ሰላማችንን እያጣን ነው። አንደኛ ደግሞ ራስን ማስከበር በነገራችን ላይ ትልቅ ነገር ነው። ብሩኬ መጀመሪያ ላይ ተናግሯል። የሚደረገው ነገር ጥሩ እንዳልሆነ ያለውን ነገር በመነጋገር እንፈታለን ብሎ ሀይ ምንም ሲጠራት ያው ልሄድ ይቅርታ ልጠይቀው ሲላት አላመነችው። ምክንያቱም እዛ ሄደ ሌላ ችግር ትፈጥራለህ እያለችው ነበረ እና እሱ ደግሞ በፍጹም ሌላ ችግር አልፈጥርም የምሄደው ይቅርታ ልጠይቀው ነው ብሎ ነበር። ያው እዛ ከሄደ በኋላ ምን እንደተፈጠረም አይታችኋል ማለት ነው። ሀይምዬ ዛሬ እርግጥ ትብላለች፣ ግን ዳኒ እኔ ብሩኬ እያወራው ማለት ነው እሱ ሀይሚ ነው የሚለው እኮ ሀይሚ። ልጁ ምንድን ነው ፍቅር ያዘው እንደ ቤተሰብ። አይ ከሀይምዬማ የሆነ ፎንቀሳ ይገባለት አይቀርም። ዳኒ እኔ ሁኔታው ከመጀመሪያ አላማረኝም። ሃይሚ ሰሞኑን ደግሞ ወዝ ወዝ እየደፋባት ነው ያለው። በጣም ቆንጅዬ እየሆነች ነው የመጣችው። እናንተ ምንድን ነው የተገኘው? እያማረባት ነው በቃ። የሆነ ደግሞ ወፈርፈር ምናምን ብላለች እንዴ! ካይን ያውጣሽ የኔ ውድ ካይን ያውጣሽ። እና በጣም አምሮባታል። ዳኒ ግን ሳይኮበልል አይቀርም። ሰኔ ምንም በቃ ብሩኬ ነው ጥያቄውን የሚጠይቀው ከሀይሚ ምንድን ነው ያለህ ሀይሚ፣ ሀይሚ የምትለው ምንድን ነው? እኔን አውራኝ፣ እኔ እኮ ነኝ ፊት ለፊት ያለሁት ብሎ እንደውም ሀይሚን ወደዛ ሲያዞራት ሁሉ ነበር። ግን እሱ በቃ ሀይሚ፣ ሀይሚ እኔ እኮ አንቺን አምኜ ነው ሀይሚ። ያው ብዙም ስለማይሰማኝ ድምፁን ጨመርኩበት። ጫጫታ ጓደኞቹም ግራ ተጋብተዋል፣ ምናምን ብቻ የሆነ የዛሬ ወከባ ነው ወከባ። ምንም መደማመጥ አልቻላችሁም ሁላችሁም። እና ብትነጋገሩና ነገሩን ብትፈቱት፣ ዳኒም ሶስ ይህን ይዘህ ህይወትህን ብትኖር፣ ብሩኬም ሀይሚዬን ይዘህ ወደ ድሮ ማንነትህ ብትመለስልን እኛ በጣም ደስ ነው የሚለን። በቃ ያለፈ ነገር አልፏል። ይቅርታ ስትባባሉ አላየንም ይቅርታ ተባባሉ። ሀይምዬም፣ ቡራዬም አንተም ዳኒ ተብዬው ሶስን ይቅርታ ብለህ የራስን ህይወት ኑር። እነሱም ደግሞ የራሳቸውን ህይወት ይኑሩ። በቃ ይሄ ነገር አንተ ምንድን ነው የፈለግከው? ምንድን ነው ምንድን ነው ስትባባሉ ማለት ነው፣ መቼም የሚያበቃ ነገር አይደለም። አሁን እነረሙም ይገቡበታል፣ እነዛም ጓደኞቹ ይገቡበታል። በየራሳቸው ቻናል ይሄዳሉ። እናንተ ልትጠቀሙ ትችላላችሁ በነገራችን ላይ በጣም ትጠቀማላችሁ እኛም በእናንተ ቪዲዮ እየሰራን እንጠቀማለን ግን ዩትዩብ የሌላቸውስ ዩትዩብ የሌላቸው ምንም የማይጠቀሙ በእናንተ ጭንቀት እነሱ ሊያብዱ ነው የደረሱት ያልገባቸው ልጆች የምሰሩ ስራ ያልገባቸው ልጆች በጣም እየተጨነቁ ነው ያሉት በጣም እያሰቡላችሁ ነው ሶ ለእነሱ ክብር ይኑራችሁ እናንተ እየተቀያየራችሁ በየራሳችሁ ቻናል እየመጣችሁ ነው ቀረሙን ከች ከችላል። እነዛም ደግሞ ይመጣሉ። አያችሁ አይደለ እና ለሰው ማሰብ አለባችሁ ነው የምለው እኔ እኔ በአሁን ሰዓት የሚያስጨንቀኝ ተመልካች እንጂ እናንተ አይደላችሁም። ምክንያቱም የእናንተ ስራ እኔ በጣም ገብቶኛል። ይሄን ነገር አቁማችሁ በሌላ አይዲያ ብትመጡ ስራ ነው። ስራችሁን አልቃወምም እኔ መስራት አለባችሁ። እንደዚህ አይነት ስራ ካልሰራችሁ ካልታ እየላችሁ አታገኙም ብር። ምክንያቱም ኢትዮጵያ ላይ የኑሮ ውድነት ጭንቅላት ላይ ወጥቷል። ጭንቅላት ላይ ማለት ነው። ቤት ኪራይ በጣም ውድ ነው። ሲሰሩ ነው መክፈል የሚችሉት። መስራት አለባቸው። ፕራንክ መደራረግ አለባቸው። ግን በዚህ ልክ ደግሞ ፋሚሊያችሁ በነገራችን ላይ የምታገኙት ብር ማለት ነው ከተመልካች እኮ ነው ሁላችንም የምናገኙ ከተመልካች ነው። ተመልካች ካላየ ዩቲዩብ አይከፍልም ሲታይላችሁ ነው። ተመልካችን የምታሳዝኑ ከሆነ ተመልካችን የሚጨነቅ በእናንተ ከሆነ የሆነ ቀን ምርር ብሎ የእናንተን ቪዲዮ ማየት ካቆሙ አቆሙ ነው። የለም አታገኙም ማለት ነው፣ ምንም ነገር ብትሰሩ አታገኙም። ሰው ለተመልካችም አንዳንድ ጊዜ ማሰብ አለብን። የራሳችንን ብቻ ፍላጎት ማሟላት የለብንም፣ ለሰው ማሰብ አለብን። እና ይሄ ነገር አሁን ታርቃችሁ ይቅርታ ተባብላችሁ ሁላችሁም በሌላ ደግሞ አይዲያ በአዲስ አይዲያ ብትመጡ ተመራጭ ነው ብዬ አስባለሁ። ብሩኬ ሃይምዬ እኛ ከእናንተ ብዙ ነገር እንጠብቃለን። በጣም ብዙ ነገር ጎበዝ ናችሁ፣ የምትደነቁ ናችሁ፣ የአይዲያ ባላባት ናችሁ፣ ብዙ ነገር መስራት የምትችሉ ናችሁ። በቃ እናንተ አይዲያ አላችሁ። በቃ አሁን ተነጋግራችሁ የሆነ ነገር ማድረግ የምችሉ ናችሁ እና እኔ ሁለታችሁ ይሄን ነገር አብርዳችሁ ከነሱ ጋር ያለውን ነገር እስኪ በራሳችሁ ኖልን፣ ለእነዚህ ለሚወዷችሁ ስትሉ ማለት ነው። ለሚወዷችሁ ስትሉ እና ደግሞ አንድ ነገር ማለት ደግሞ የምፈልገው ነገር ማለት ነው፣ መሀላ አትማሉ። እንደው በፈጠራችሁ መሀላ አትማሉ። ካላመናችሁ እናንተ አትታመኑም እንዴ? እናምናችኋለን እኮ እኛ። ግን ለምንድን ነው የሚማሉ ግማሹ ወላሂን ይላል፣ ግማሹ እግዚአብሔርን ማርያምን ይላል። እና አትማሉ። እኔ ትልልቅ ዩቲዩበሮች ችግር አለባችሁ፣ ለምን እንደሆነ አላውቅም። ፕራንክ እየሰራችሁ ሰውን ለማሳመን የምትምሉት ነገር ጥሩ አደለም። እውነት ለአንዳንድ ጊዜ ከፈጣሪ ጋር መጣራት ነው። የፈጣሪያችንን ስም የምናነሳው ለእውነት ነው እንጂ ለትርኪ ብርኪ ነገር አይደለም፣ አደለም። እና በውሸት አትማሉ። ፕራንክ ፕራንክ ነው፣ ግን ሳይማል መስራት ይቻላል ማለት ነው። እና እኔ እዚህ ጋር ብዙ ጊዜ ይናገራል፣ ሁሉም ዩትዩበሮች በጣም ነው የሚምሉት፣ በጣም በቃ። እና ከዚህ ነገር ብትቆጠብ እውነት፣ ቅስፈት ነው አንዳንድ ጊዜ ጥሩ አይደለም። በተረፈ ሶሲ በሶሲ ቻናል ግን ለምንድነው ማትለቁት ቪዲዮ? ራስ አሳድጓት አንድ አንድ ቪዲዮ ነው እሷ ጋር የተለቀቀው ማለት ነው። አንድ ቪዲዮ ነው የተለቀቀው እና በእሷም ቻናል እንትን በሉላት አንደኛ፣ ስለገባችበት እንትን ውስጥ ረመጥ ውስጥ ስለገባች እሷንም አሳድጓት ተጋገዙ ምናምን፣ ያው ለወገን ድራሽ ወገን ነው አይደለ? አንደኛ ስማችሁ ከጠፋም አይቀር ከተናገራችሁም አይቀር እሷም ቪዲዮ እየለቀቀች ብታድግ ጥሩ ነው ባይነኝ እንደኔ እና አይዲያችሁን ብታስተካክሉት አሪፍ ነው። ግን እንደ የሚሰሩት የተሰጣቸው የሚያደርጉት ይሆን እንትን ምንድን ነው አሁን ለምሳሌ ዳኒ የሚጫወተው አክተሩ በጣም ያስጠላል። የሚያስጠላ ነገር ስለሆነ ለዛ ነው እኔም ዳኒን የምቃወመው ማለት ነው። እና አሁን ዳኒ ጉንጩ የተለጠፈው ማለት ነው ውሸት እኮ ነው። ምንም ነገር የለም ጉንጩ ላይ። በነገራችን ላይ አሁን የዛ ቀን ብሩኬ ሲመታው አልመታውም እኮ ምንም አልመታውም፣ ግን የተመታ አስመስሎ ጉንጩን ለጣጥፎ መቷል። ትናንትና ከትናንት ወደሊት አፉ ውስጥ ሶፍት ጠቅጥቆ ነበረ ማለት ነው። ሶፍት ጠቅጥቆ ማውራት አቅቶት ነበረ። ዛሬ ግን እንዴት እንደሚያወራ አስቡት። ድኑ ምናምን ማለት ነው እና ለማንኛውም ማለት ነው ውዶችዬ፣ ማሮችዬ፣ ማሮችዬ የምወዳችሁ የማከብራችሁ ምንም ነገር እንዳትጨናነቁ አሁን በዚህ ሰሞን ያበቃል ብዬ አስባለሁ። ነገሩ ሀይምዬም ሁለት ሁለት መቶ ሺ ልትገባ ነው ከዛ ይቅርታ፣ ይቅርታ ቤተሰብ። ሀቅ ነው የተናገርኩት። አስነጠሰኝ። ሀቅ ነው እኔ እኔ ሀቅ ነው የምናገረው አልዋሽም፣ አልዋሽም። አንዳንዴ ሰዋሽ እንደውም ማለት ነው አይምሮዬን በጣም እንትን የሚያጨናንቀኝ ነገር አለ። አንዳንድ ቀን በዋሻው ቀን ታምዴ ላይ አይምሮ ይጨናነቃል። ቁም ነገር ማለት ነው እና ሁለት መቶ ኬክ ገባች በኋላ ከብሩኬ ጋር እንግዲህ ቆንጆ ቆንጆ ቪዲዮ ይለቁልናል። ደግሞ አትሳደቡ። አንዳንድ ልጆች የምትሳደቧላችሁ፣ ከስድብ ነጻ በሆነ መልኩ አስተያየት ስጡ ማለት ነው። አሸናፊ ማን ነው ከተባለ ሀይሚዬ፣ ብሩኬ አሸናፊ ናቸው። ሁሉም የሚመጣው ወደ እነሱ ለጥቅም ነው። በቃ ለጥቅም ሊያድጉ ነው። ዳንም የመጣው ለማደግ ነው። ሶሲም የመጣችው ለማደግ ነው። አሁን ሌሎችም ከስር ከስር የሚመጡት እና ሀይሚ ጋር ሊያድጉ ስለፈለጉ ነው። ገባችሁ አይደለም? ስለዚህ እኛ በደንብ እናውቃለን።